እነዚህ የዙራንባ ጥርሶች ተቆጥሮ አይዘለቅም። እንደ አጋጣሚ እነዚህ የወጡት ይቺ የቅዱስ ያሬድ ጸናጽል ናት። ይችን ከቅዱስ ያሬድ አንስቶ ለቅዱስ ያሬድ ወንበር የበቃ ሰው ነው እንጂ ማንም አይዛትም። የምትወጣውም ግንቦት አንድ ቀን የመታችን ልደትና ቅዳሴ ቤቷ የተገበረበት ስለሆነ እና ጥቅምት 14 ቀን የአቡነ አረጋዊ ንግስ ጊዜ ለሁለት ቀኖች ነው የምትወጣ። ይቺ ከብር የተሰራ ናት። ስራው መረጭ ናት። አእዋፍ ሁሉ አሉባት። ይሄ የቅዱስ ያሬድ መቋሚያው ነው ሲዘምር እዚህ ጸዋቶ ዜማም በሙሉ እያስተማረ የነበረውን ይሄ እንግዲህ ለበረከት ይህን ከዚህ ቦታ አስቀምጦ የሄደው ይሄ ነው። ይህን አቡነ አረጋዊ ከዚህ ቦታ እንደተቀመጡ የሚያስረዳው ይሄ ትምህርተ መስቀል ያለበት የወርቅ ቅብ ያለበት ትምህርተ መስቀል ይሄ የአቡነ አረጋዊ ነው። እንግዲህ ይሄ እያያችሁት ነው። ከአቡነ አረጋዊ አንስቶ ያለ ነው። የአሁኑ ሰዓት ጭራ ቢሆን እርት የሚባል አለ፣ እሱ ይበላው ነበር። ይሄ በእግዚአብሔር በረከት ተጠብቆ ከአቡነ አረጋዊ አንስቶ እስካሁን ድረስ የቆየ የአቡነ አረጋዊ ጭራናቸው ነው። ይሄ ሀረግ ያለው ነው እያያችሁት ነው። የአሁኑ ሰዓት እንደዚህ ያለ አይገኝም። የአጼ ቴዎድሮስ የቁርስ ማቅረቢያቸው ናት። ሀር ጥልፍ ነገር ያለው ነው።